መስፍን መንገድ ላይ ተገናኙ። በድሉ ወደዛ አድርጎ ሲሄድ ከዛ እንዲ አለና አላወቀኝም። እንደ ሲለው እንዲ እንዴት ነው ማላቅህ? አለው ረሳህኝ መሰለኝ እኮ መስፍን ሲሉ እንዴት ነው በእናት አለው። ምን ነቅተው ነው እንደ እንደዚህ ቆዳ እየጠበበው ይሆን እኮ አለው። አሰላሙ አለይኩም ራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ በዝህ ዝህ ትርፍርፍ ሰላም ሰላም፣ ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤተ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱ። ዛሬ ኖላዋ ክፍል አንድ መቶ ሀያ አንድ ይዤላችሁ መጥቼ አለው። ሁላችሁም ሼር ሼር ያደረጋችሁ እስከ መጨረሻ ጊዜ አብራችን ተከተሉ ማለት ነው ቤተሰቦቼ። ድራማው እንደቀጠለ ነው ማለት ነው። እንቀጥላለን ማለት ነው። ሁላችሁም እስከ መጨረሻ ድረስ በማየት ቤተሰብ ሆኑ ተቀላቀሉ ማለት ነው። አቶ መስፍን በድሉ ዛሬም ትቀልዳለህ አይደል ሲለው፣ እውነቴ እኮ ነው። ድሮ ሳቅህ እኮ ፓስታ ነበርክ እኮ። አይ እንደዛ ነው ብለህ ነው እንዴ ሲለው፣ አታደ እንዲ ደኑ ፀጉሩ ምን መሰለ እንዳለ እኮ ጥጥ ጥጥ ሆነ እኮ። እንግዲህ እኮ እርጅና ነው አለ መስፍን። አረ ምን እርጅና ነው ይሄማ፣ ምቾት እኮ ነው አለው። ቸርቹ ነው ቸቡ ኖ ቸርቹ አቶ መስፍን እልቅ ሳንተስ እንዴት ነህ ሲለው፣ ምን እንዴት ነው ትለኛለህ? እንዴት ምን ማለት ነው ሲለው፣ ቤቴን ካፈረስከ በኋላ እንዴት ነህ ትለኛለህ እንዴ? ቆይ አብረን በልተን አብረን ጠጥተን እንደዚህ አይነት ነገር ይፈጸማል ብዬ ተፈጽሞ አላሰብኩም። አለ አቶ አይ አንተ የሆነ ነገር ስለ ባዮች ነገር የሆነ ነገር ታውቃለህ ብዬ ተስፋ አረጋለሁ ሁን ነገር ታውቃለህ አለው መስፍን ማለት ነው ቆይ እኔ ምንድን ነው ማውቀው እኔ ምን አውቃለሁ ሚስትህ አይደለችም ምንም ነገር እንደማደብቅብኝ አውቃለሁ ለካ ሚስትህ ተማካክራ ነዋ ሚስትህ የኔ ገደለችው በስመ አብ ወወልድ እንዴት በደሉ እንደዚህ አይነ ነገር ትለኛለህ አለው መስፍን አዎ አቅሜን አውቃችሁ ነው ማንም እንደሌለኛ አውቃችሁ እንዲህ ባዶ ያረጋችሁኝ አለ ተው ታንቾ ሲለው ለ አሁን በቃ መስፍን ተወኝ ሁሉም ነገር የፖሊስ ተናግረሽ ስለመጣው ምንም አትበለኝ አለው እንዴት ነው አለው እርግጠኛ ነኝ ባዩሽ የገደለቻት ሙላት ናት አለው እንዴት እንደዚህ ትለኛለህ አለ አዎ በወጣች በገባች በወጣች በገባች ሁሉ ትገለኛለች ብላ ያስፈራራቻት ነበር እገልሻለሁም ያለቻት ነበር አለ መስፍን ደግሞ እንዴት እንደዚህ ትላለህ አለው እንግዲህ ይሄ ነገር እስከ ሲጠራ ድረስ ቤተሰቦች በጣም ነው እንግዲህ ከባድ ነው ማለት ነው ስለዚህ እየገደለቻት እሷ ናት አለው ። እና ይሁና አለ መስፍን። ስለዚህ ሚስትህን ዋጋህን ዋጋዋን ግን ታገኛለች እኮ አለ። እስራ መጠጥ ቤት መጠጥ ይዞ እንግሊዝኛ እየጨፈረ ነው ሙዚቃ ከፍቶ። እንግዲህ ሙዚቃ ያው ባቅበት ብዘፍናችሁ ደስ ይለኝ ነበር፣ ትንሽ ሰው ስላለ ይረብሻል ብዬ ነው የተኩት ማለት ነው። እና ጽዮን መጥታ ቁጭ አለች አጠገቡ ማለት ነው። ጽዮን እኔ አላምንም አለች ማለት ስትላት እስራ ተሸፈን ተሸነፈ ማለት ነው አላት። ማለት አልገባኝም ሲላት እኔ በህይወቱ እስራ መጠጥ ቤት እንደዚህ ተሸንፎ ነው ምለው እንጂ በህይወቱ እንደዚህ አይነት አይቼ አላቅም። ማለት እና ምንድን ነው ሲላት ሰው እኮ መጠጥ የሚጠጣው ከራሱ ሰው ሸሽተው ነው አላት። እና ሲላት አንተም በቃ ከመጠጥ ሸሽተህ ራስን ሸሽተህ ማለት ነው አላት አለችው። ለምን ይሆን እኔ እኮ ሰው ነህ አንተ፣ ሰው ነህ እንዴ ማለት፣ አንተ ሰው ነህ ሰው እኮ አይደለህም። ያሾብሽብኝ ነው አይደል? ስላት፣ እውነቴ ኮ ነው፣ በህይወቴ እኮ እንዳንተ አይነት ሰው አይቼም እኮ አላውቅም። ሁሉም ነገር ስህተት እንደሆነ እወቂው አላት። አሁንማ ስህተቴን ማ አውቂ? አለ። ሁሉም ሰው ደካማ መሆኑን ቀርቶ አይቀርም አለች። አሁን እንዴት አድርገህ ነው እንደዚህ የምትሆነው? ገንዘብ መጥ ስትለው፣ ገንዘብ ገንዘብ ገንዘብ ሁሌ ገንዘብ ትያለሽ። ገንዘብ ፍቅር ይገዛል እንዴ? አላት። አዎ ይገዛል። ገንዘብ ሁሉም ነገር ይገዛል አለችው። እሷ ደግሞ ፍቅር ይገዛል አለች ጽዮን። አሁን በፈጠረች ተይኝ እኔ ብቻዬን ልሆንበት አላት አላት እኔ ምን አደረኩኝ? እሺ ዝም ብለሽ ገንዘብ ገንዘብ የምትይው ምንድን ነው አላት። ዝም ብለሽ ገንዘብ ገንዘብ የምትይው ታዲያ፣ ከዚህ ከዚህ በላይ ከዚህ ምድር ላይ ገንዘብ በላይ ሙሉ የሚያድርግ ነገር አለ እንዴ አለችው። አንቺ ገና ምንም መኖር አንጀመርሽም አላት። መኖር መጀመርማ ስለ ቻልኩ ነው ስለ ገንዘብ ጥቅም የገባኝ አለችው። ቋይ ስንት ብር ልስጥሽ? አላት ማለት አይ፣ ገንዘብ ስንት አይነት፣ ፍቅር ይገዛ ከሆነ የፈለግሽው ያክል ብር ልስጥሽ አላት። የትም ገዝተሽ አምጪ። የትም ገዝቼ ሳላመጣ ራሴን አሳልፌ ብሰጥህ ገንዘብ ፍቅር ይገባሃል አለችው። የልብ ቁስር በገላ የተንከባላልሽ ተከምባለሽ አላት። በፍጹም አልዋሸኩም አለችው ጽዮን። ትጠጪ ከሆነ ጠጪ አጠጪ ከሆነ ሂዚ ያለ መጠጣትማ አጠጣ ነበረ። አምሮ ነበረ፣ ግን ከአማረኝ ደግሞ ሌላ ነገር ነው የምፈልገው አለችው። ማረግ ትችላለህ አለችው። ችግር የለውም ሞቅ ሲለኝ ትቼ እወጣለሁ አላት። አይ እንደዚያ ከሆነማ ይቅርብኝ አለችው። መለፍለፉ ትተሽ አርፈሽ ቁጭ በይ አላት። እሺ አለች። ጽሆን ውሃ አዘዘች። ውሃውን እየጠበቀች ነው። ሰላምዬና ሀንዬ አልጋ ላይ ተኝተው ሁለቱም እንግዲህ ሰላምዬ፣ ሀንዬ ሀንዬ ሳነግርሽ እስራ ኮ ሰክሮ መጥቶ ነበረ አለቻት። የት አገኘሽው? መቼ ስትለው ጠዋት አለቻት። ምን ሊያድረግ ስትለው፣ አንቺ ለማየት ነው ምን ላደረግለት ነው እኔ ስትለው፣ ቆይ ሀና ግን አንቺ የፍቅር ትርጉም ገብቶሽ አያውቅም ማለት ነው አለቻት። ምንድን ነው ደግሞ ፍቅር ስትለው ስትላት፣ አንቺ የምትወጂው ደስታ ከልብሽ ውስጥ የምታገኙ ደስታ ፍቅር ማለት ነው አለች ሰላምዬ አልገባኝም እኮ አለቻት ለነገሩ እኮ አንቺ ፍቅር የእቃ እቃ መጫወቻ እኮ ነው የሚመስልሽ አለቻት ሰላምዬ እና አስር እጅኛ ቆይሃንዬ እሺ እሷ ለምንድን ነው የምትሻሹ እንዴ እሱ ማ ነግሬሽ የለም እንዴ እስቲ እሺ አገኙ ስታገኙ ምናልባት ሀሳብሽ እንድትቀየር ሊቀየር ይችላል አለቻት አይ ሰላምዬ ይቅርብኝ እኮ ለምን እኔ በዚህ ሰአት ማስቦ ስለማየ ብቻ ነው እማዬና እሱ ደግሞ ምን አገናኛቸው እንዴ? ትቀልጃለች እንዴ? እንዴት ነው የእሱ ጋር ያልኩ እማዬ አሳብ ማስቦ። አለቻት ያው እናቷ ስለታሰበች ስለታሰራች እውነቷ ነው። አሁን እሷ ከወንድ ጋር ስትሆን ስለ እናቷ ነገር ሁሉም ነገር እርስ ታርጋ ልታወት ትችላለች። አራግፋ ልታወት ትችላለች። እና ያው ሰላም አንተረዳቻትም ማለት ነው። እነሱ አክል ማለት ነው ቤተሰብ ሰው ሁሉም የፍቅር ጓደኛ የሚይዘው ቤተሰቡ እየረሳ ነው። እንዲህ አለቻት እኔ እኳ አላቅም አለቻት። አንዬ በቃ እኔ በዚህ ሰዓት ምንም ነገር አንፈልግም አለች ሰላምዬ። እሺ ልጁ በዚህ ሰዓት ለምንድን ነው ፍቅር ላታስጨርሽ እየዠመርሹ አለቻት። ጥሩ ሰው አደለማ አለቻት ጥሩ ሰው ስላልሆነ ነው አለቻት። አንቺ ደግሞ በጣም አበዛሹ ሀያ አራት ሰዓት ሰማይ። አንቺ ደግሞ አበዛሽ ሀያ አራት ፎቅ ሰሜን እየኖር ከንፈሬን ሳመን ብለሽ ታበዣዋለሽ እንዴ አለቻት። እንዴ ርዕሰ ጉዳዩ እዚህ ላይ ምን አስፈለጉ አለቻት። በነገረው ላይ አንቺ ላይገባሽ ስለሚችል ሁሉም ነገርሽ አለቻት። እና ተናዳ ተኛች ሰላምዬ። እዬ ማለት እሺ፣ ሰላምዬ እቅርታ አለቻት። አንዬ እንዴ አንዬ የልብሽን ያደረሽ እቅርታ ትኛለሽ እንዴ እሺ በቃ እንዳት ነግሪው። አለቻት ማንን ነው? ስራ ነው ምንድን ነው የምነግረው? ሰፈር መምጣት እንዳት ነግሪያት ብሎኛል። እሺ በቃ አነግረው ማለቻት። እሺ ደግሞ አታቅፊኝም? የልብሽን ያድርስ ትጫወች ብኛልሽ አለቻት። ና ሁለቱም ተቃቅፎ ተኙ፣ አንድ ላይ ማለት ነው። አቶ መስፍን ምላት የታሰረችበት እስር ቤቱ ጽፈት ቤት ሄዶ ቁጫ ለ አንኳኳ፣ ገባ። ጽፈት ቤቷ እሺ አቶ መስፍን ምን አዲስ ነገር አገኘ? አለችው ስለ አቶ በድሉ ለማውራት ነበረ የመጣሁት አቶ በደሉ ማለት የባዩሽ ባል ነዋ አላት እሺ አለችው እሺ ስለ እሱ የምትነግረን ምንድን ነው እሺ ከልተሳሳትኩኝ ትናንት እዚህ መጥቶ ነበር አለ አለ እሺ ምንድን ነው የነገራችሁ አለ እኔ እቅርታ እሱን እንኳን መናገር አንፈልግም አለች ጽህፈት ቤቷ ይመስለኛል ተጠርጣሪ ግን ራሱ ይመስለኛል አለች አላት መስፍን ይኸውልሽ በበደሉንና አቶ በባዮችና አቶ ብድሉ በመህላቸው ምንም አይነት ፍቅር አልነበራቸውም እ እሺ ፍቅር ሳይኖር እንዴት ነው ትዳር የመሰረቱ? ታለች ጽህፈት ቤቷ ትዳር የመሰረተ ሁሉ በመህላቸው ፍቅር አለ ብለሽ ታስቢያለሽ? አላት አዎ፣ እኔ እንደዛ ነው የሚገባኝ አለች። ተሳስተሻል፣ ህይወት ዙራ ወዴት እንደምትገባ አታቂም አላት ግን ደግሞ ምንም ቢሆን ህይወት ጫካኝ ብትሆን ካልወደድኩ ሰው ጋር መኖር ታስገድደኛለች ብዬ በፍጹም አላስብም አለች። አግብተሻ ስላት አላገባሁም አለችው። ለዛ ነው የትዳር ትርጉም ያልገባሹ አላት። የአንድ ሰው መኖር ይችላል አላት። ከአንድ ሰው የወደድኩትን መኖር ይቻላል አይደለም እንዴ አለችው። ትዳር ትዳር ማለት መግባት መኖር ሳይሆን መኖር መግባባት ማለት ነው። ያ ሁሉም የነገርኩሽ ሁሉ እንዲገባሽ ብዬ ነው አላት። እሺ ይሁን አለች። እሺ ይሁን አሁን የመጣህበት ጉዳይ ተናገር አለችው። ባዩሽ እና በድሉ በመሀላቸው ፍቅር ስለሌለ ሁሌ ነበረ በመሀል በመሀል የሚጣሉ እየነበረው አለ። ይደበድባታል ስትል ማለቴ በጣም ነው የሚደበድባት ሲበዛ እኮ በጣም ነው የሚያሰቃያት የነበረው አለ። አንተ በምን አወቅ? ያ ለሜሮ ስለምትነግራት ሜሮ ደግሞ እኔ ትነግረኝ ነበረ አለ። እና ጸባቸው ለሞት ያደርሳል ብለህ ታስባለህ አለችው። እኔ እንጃ ሁሌ በቀን ቀን ስለሚያሰቃያ ስለሆነ ሜሮ ሁሌ እንዴት አደረች እንዴት ናት ብላ ትል ነበረ አለም መስፍን። እሺ አንተ ያልከው ሁሉም እናመሰግን፣ እንይዘዋለን ግን ሰፈራቸው ምን አይነት ሰው እንደሆኑ እናጠራለን አላት። እሺ እናጠራለን አለችው። ፍርድ ቤቷ ማለት ነው። እሺ አላት። አቶ መስፍን አመሰግናለሁ ብሎ ወጣ። ጽህፈት ቤቷ መስፍን ከወጣ በኋላ ምንድን ነው ይሄ ሰውየው የሚያወራው? ሰው እንዴት ነው ከማይወደው ሰው ጋር የሚኖረው? ፂዮንና ቅዱስ ትምህርት ቤት ተገናኙ ትምህርት ቤት ተገናኙ ቅዱስ አለችውና አቤት ሀናን አገኘሀት እንዴ አላገኘኋትም አለ ቆይ ግን አንተ ለምንድን ነው እንገናኝ ያላልካት አለችው ያው ሀና እንትን ሊበቅ ሊገላት ትፈልጋለች ምክንያቱም ስራ ስለወሰደችባት ከስራ እንትን ልትል ነው ፈልጋ ነው እንግዲህ እሱ ደግሞ ሀኔ እንዲገላት አይፈልግም ሁላቸውም ማለት ነው ሀናን በጣም ነው የሚወዷት ግን የሷ ያሰበችው ካና እንድትበቅል ነው የፈለገችው ማለት ነው። ብያት ነበረ እኮ አለ። እና ስትለው አይመቸኝም እኮ ምናምን አለችኝ። ለምን አለችው። እኔ ምን አውቃለሁ፣ ምናልባት ስራ በዝቶባት ይሆናል አለ። ቆይ አንተ ግን ለምንድን ነው የምታበሽቀኝ? አለችው። አይ እንደዚህ ሳይሆን እኮ አላት። እሺ መቼ ነው ቆይ እንገናኝ ያለችው? እና አይ እኔ እንገናኝ ብዬ ደውዬ ስላት ሰሞኑ ጥሩ ስሜት ላይ አደለሁም አለችኝ። ቆይ ግን እሷ እንደዛ ውናት እንዴ ያለችው አለች። እሷም እንደ እስራ ሆነች እንዴ? እስራ ምን ሆነ? እስራም ጨርቁ ጥሎ እያበደ ነው። ግን እኮ ቅድም ልብስ ለብሰው አይቼዋለሁ አለች። ልብስ አላት፣ እሱ ልብስ የለበሰ ሁሉም ማን ነው ጤነኛ ነው ብሎ እያለች አላት። እስራ የነገረኝ ነገር እውነት ነው እንዴ አለችው። ምንድን ነው እስራ ያለች? ያህናና ና ታስራለች አለኝ። ምን ምን ምን አድርጋ ነው እኔ እሱን እሱን አያሳስበኝም ይሄን እድል ግን መጠቀም እፈልጋለሁ አለች። የምን እድል ሲላት ከናና እስራ ጥሩ ሁኔታ ላይ ያሉ ነገር አይመስለኝም አለች። እና እናማ የነደደው እሳት ቶሎ ቶሎ ማፋፋት እኮ አለብን። ግን እኮ አፋፋ ዋለሁ ስቲ እሳቱን ገና መልሶ አንቺን እንዳያቃጥልሽ አላት። ሊያቃጥለኝ ሲል ለማጠፋበት አንተ አለህኝ አለች። ማለት አላት። አንተ ራስህን እኮ ልብስህን፣ አንተን አላት። ከምንጂ እኮ ወድሃለሁ በጣም አለች። ባንቺ ምክንያት ነው አላት። እብድ ብለው ጥላ ወጣች። ባንቺ ምክንያት እብድ በማለትሽ እንዴት እንደምወደው አላት። ወይዘሮ ምላት እስር ቤት እንግዲህ ጥያቄ ሊጠይቋት አወጧት። መክተብ ቁጭ አረጓት። የዚህ ትናንትና ጥበቃ እንግዲህ እሺ ወይዘሮ ሙላልሽ እንዴት ነው ስላት፣ ደና ነኝ አለችው። እሺ ትናንትና ተባዩሽ ባለቤት ጋር የሆነ ነገር ስትነጋገሩት ሰምቼ ነበረ አላት። አዎ እና አለችው። እና እማ ባልና ሚስቶች እንዴት ነበረ ግንኙነታቸው ለምታቂ ከሆነ ብለን እሱ ነው እና ደግሞ ይሄ ግድ አደለም አላት አላቻት። እንዴት ስትለው ይሄ ነገር ምንጣይቅሽ ተጠበቃሽ ጋር ስለሆነ ግድም የለብሽም ልንገርም ካልሽም አልንገርም ካልሽም ማለት ነው አ እኔ ተጠበቀ ይ ጋር ማውራው ስለ ፎቶው ብቻ ነው። ከዚህ በላይ ስለ ማንም ነገር ልጠይቁኝ አልፈልግም አለች። ወይዘሮ ሙላለች ማለት ነው እሺ ተአቶ በድሉ ጋር ያወራችሁት ነገር አንድ በአንድ ንገሪኝ አላት። እኔ እሱም አይወደኝም እኔም አልወደውም አለችው። ለምን ሲላት ባዩሼ መሀል ነበረች አለችው። እና ከእናንተ ከሱ ጋር ምን ያገናኘዋል አለቻት። ያው መሀል ናት ማለቷ ነው። በደጋጋሚ ልጅ መውለድ ስላልቻለች አለች። በድጋጋሚ እያገባት ና ይፈቷት ነበረ አለች። እሺ ከዛ እንደ ለመደችው ከአመት በላይ በኋላ በድሉን አገባችው አለቻት። ከዛስ ምን ተፈጠረ አላት። ከዛ በጣም በድሩ ሰክሮ የመጣ ባየሽ እየደበደባት አለች። ያው መውለድ ስለማትችል የቀያየረ ሴት እያመጣየም ነበረ እሷ ሀምል ስለሆነች አቶርጅም ብሎ እየደበደባትም ነበረ። ጠዋትም ማታም ሁሌ እየደበደባት ግን ትነግረኝ ነበረ እንደሚደበድባት አለች። ሁሌ መጥታ የተደጋግማ ስትነግረኝ በቃ ይሄ ነገር በቃ ፍቹ ለማለት መክራት ነበረ አለቻት። እሺ እሱን መፍታት ይፈልግ ነበር አለችው አላት ጠበቃው እኔ እሱን እሱን አላቅም አለች። ብቻ አላቅም ፍቺው ስላልኳት ነገረችው መሰለኝ መንገድ ላይ ሲያየኝ ይገለማምጠኛል ሁሌ አለች። እሷ ስለምን አልፈታቸውም? እሷ በቃ አልፈታቸውም ወንድ ለመቀያየር አልፈልግም ብላ ይህ ስሉንም ይሁን ብላ ቁጭ ብላ ነበረ አለች። እና ይሄ ንግግር ለሞት ያደርሳል ብለሽ ታስቢያለሽ? አላት እሱን አላቅም ግን ያው ተደጋጋሚ እንደዚህ አይነት ነገር ስለሆነ ወይ ተከትሏት ሲወጣ የሆነ ነገር ያደርጋታል ብዬ አስባለሁ፣ አለች ሴጣን ስለሆነች አለቻት። ከዛ ጠበቃ ሴጣን ስትይ ምን ማለት ነው? በአዮሽ አንዳንዴ ሲነሳባት ማንም አትፈራም እና ክፉ ትሆንበታለች ብዬ አስቤ ነው አለች። እሺ ወይዘሮ ሙላት አመሰግናለን። ሰፈር ሄደን እናጠራለን። እሺ እሱ ባያደረገውም የሆነ ነገር ተደርጓል ማለት ሳናስብ አይቀርም አለች እሺ በቃ አሁን እናድርስሽ ያለውን ነገር እናጠራለን ብላ ወደ እስር ቤት አስገባቻት ሀኔና ምላሴ አንድ ላይ ሶፋ ላይ ቁጭ አሉ ምላሴ ምን ነው የደበረች? ሲላት አይ መደበር ሳይሆን ገርሞኝ ነው አለችው። ሀንዬ ምኑ ነው ሲላት የሰላምዬ የደወለችላት ሲላት ልጅናት አይገረመችኝ። አለ እንዴ አብራችን ነው የተማርነው አላላችሁም? እንደ ቢሆንም እኮ ይህን ያክል ቅሬታ አልነበረንም። ማለት ምናልባት የማዬ ነገር ሰምታ ልታወራችሁ ይሆን አልነበረ የመጣችው ሲላት፣ እንዲ ቆዩ ምን ማለት ማለት አለች። ጽዮንና ሰላም ከትምህርት ቤት መጡ። ገባች ሀና አቀፋቻት። ና ሀንዬ አይዞ ስትላት ለምኑ ነው ደግሞ እንደዚህ የምትይኝ ስትላት፣ መላሴ አንዬ፣ እንደዚህ እኮ አይባልም እንግዳ አላት። ወይ ይቅርታ፣ ሰላም ሳይል ሊገባ አለችው። ኳሊቱ እኔ ጽዮን እባላለሁ አላት። እኔ ደግሞ መላሴ እባላለሁ አላት። በተወሰነ ምግብ መንገዳ ቃለው መሰለኝ። እንዴት ማለት አላት። ሃናና ሰላም በደጋጋሚ ስምህን ያነሰዋል ከመስበኛ በእህታፍ መነሳት ያንተ ዝና ነው እንዲያለች፣ ባክሽ ተይኝ አላት። አንተ ልጅ ደግሞ ተነስተው ባህል አለችው። ካንዬ ጽዮን ግን አንቺ እንዴት ነው የመጣሽው አለቻት። ካንዬ እናት ታስራ ነው ሰምቼ የመጣሁት ምን ግን ቆይ፣ ማን የነገረሽ ቲም? ከሶሻል ሚዲያ ያገኘሁት። አትዬ መቼም አላቅም። ያው እስራ ማለት እኮ ሶሻል ሚዲያ ነው አለች። እስራ የሆነ ነገር አወቀ ማለት አለም አለሙ ሁሉም ሰማ ማለት ነው። ሰላም የደንግጣ፣ ምንድን ነው የምታወሪው አለች። እስራ እንደዛ አይነት ሰው አይደለም አለቻት። ሰላም ጽዮን እናንተ መቼ አወቃችሁት አለቻት። ሃና በፍጹም ተሳስተሻል፣ አለቻት እስራ። ሰላም ሰው ለማውራት፣ ሰላም ለማብራት ራሱ የሚፈራ ልጅ ነው አለቻት። አንገት ደፊ፣ አገር አጥፊ ነው በነገሩ ላይ ስትላት ሰላም ጽዮን አለቻት፣ እርግጠኛ ነሽ? አንቺ ስለ ጽዮን ነው ስለ እስራ ነው የምታወሪው? እንዲ አለቻት። ምላሴ ተናደደ ስ ምላሴ ተናደው ቆይ፣ እንዲ ምን ነካችው ልጅቷ የምታስጨናንቋት ሲል፣ አይገርምህም? እህቶችህ እኮ እንግዳ መጠያየቅ እኮ አይችሉም አለቻት። በቃ ችግር የለውም። እኔ ላስተናግድሽ። ከውጭ ከውስጥ ምን ላምጣልሽ? አ ግን እኔ ቁጭ ብዬ ወንድ ማዘት በጣም ይከብደኛል። ግን ቡና አምጣልኛ ሴት ሰራተኛ አዝዣ ልምጣ አለ ጠና ቤተሰቦቼ። እንግዲህ እንዳያችሁት ድራማው እየቀጠለ ነው ማለት ነው። እንግዲህ ወይዘሮ ሙላነሽ እንግዲህ ተረጋግጠው፣ ሁሉም ነገር እስከ ሲወጣ ድረስ እንግዲህ እንደዚህ መልፋታቸውን አይቀርም ማለት ነው። እንግዲህ የገደላት ያው ባሏ ነው ተብሎ ተይዟል። እውነትም ወይዘሮ ሙላት የባይፍ ትገላታለች ብለን ማንም ሰው አያስብም ማለት ነው። እና ቤተሰብ የዛሬ ድራማ ይህን ይመስላል። ከወደዳችሁ ሼር፣ ላይክ ያደርጋችሁ፣ አበረታቱን። በአዲስ ደግሞ በሚቀጥለው ደግሞ እስከ ስንመጣ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ።